አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አምስት በዚች ዕለት ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት አባ ገብረ መንፈስ ቅዱስ የእረፍት ቀን መታሰቢያው ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ ዕቅፍ ወርዶ ከጨለማ ወደ ብርሃን ላወጣህኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለስላሴ ሰግዷልና ምስጋና አቅርቧልና። ህፃኑም ሶስት ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ህፃኑን ከእናቱ ቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ህፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ህፃኑ ከበረ ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ህፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳይትን መዝሙርና ቤተክርስቲያን የምትቀበላቸው መጻሕፍት ሁሉ ብሉይና ሐዲስን አስተማረው። ከዚህ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የድቁና ማዕረግም ሾመው! እንደ ቀዳሜ ሰማዕት እስጢፋኖስ ጸጋና ሞገስን የተመላ ሆነ ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበለ በጾምና በጸሎት በስግደት በብዙ ትሩፋትም እየተጋደለ በበረሃ ውስጥ ብቻውን ኖረ በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ ወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ በእርቺ ታገሺ ይላት ነበረ ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ነረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምንም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይም ከምእመናን ሕዝባውያን እንዲያውቁህ አደርጋለሁ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት ይጎበኙሃል አለው የብርሃን ሰረገላም ይሁንልህ ዘንድ ወደምትሻበት ሁሉ ብረር እኔንም ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋራ በሶስትነቴ ታይኛለ አሁንም ወደ ኢትዮጵያ ምድር ሂድ በዚያ ከዴን የምታወጣቸው ነፍሳት አሉ አለው ከዚህ በኋላ ስልሳ አንበሶች ስልሳ ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋራ በነፋስ ሰረገላ አሳፍሮ ይመራው ነበረ። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቁሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በአይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህር ውስጥ ገባ። እነዚህን የእጅህን ፍጥረቶች የሆኑትን ካልማርካቸው፣ ከእንግዲህ ባህር ከዚህ ባህር እንዳልወጣ፣ በእግሮችም እንዳልቆም በሕያው ስምህን እመላለሳለሁ እያለ ማለ። እንዲሁም ሆኖ አርባ ቀን አርባ ሌሊት ኖረ። ስምህን የምጠራው መታሰቢያን ያደረገውን እምረልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን ወደ አቡነ ገብረ መንፈስ ቅዱስ መጣ። አባታችን አቡነ ገብረ መንፈስ ቅዱስን መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም፣ አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ መቶ መቶ አመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋነንትም ከአራቱ ማዕዘን በየቀኑ 700 ሺ 300 እየሆኑ በመምጣት በቀስታቸው ይነድፉታል እስከ መቶ ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህንን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህ በኋላ ጌታችን ወደ እርሱ መጥቶ በባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስም መላው የኢትዮጵያን ሰው ምራ የለሃለሁና ተነስተህ ውጣ አለው። የዚያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ወሰደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ ሰባት ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድ የተተከለ ሆኖ ሰባት ዓመት ቁሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደንም፣ ራሱንም ወደ መሬት ዝቅ አላደረገም። ነገር ግን እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። አይኖቹን ወደ ሰማይ ያንጋጠጠው ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን አይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ ሁለት ሳምንት ድረስ እንደ ቀድሞ በመትጋት ሲጸል ኖረ። ከዚህ በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ አይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችህን ትቀበላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጓዳናም ሲጓዝ ሶስት ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንን ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና ሶስትነታችንንም በጀርባህ እያዘል አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ ተጣሩ በመጣም ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሌዎች ሆነ አገኛቸው። አንደኛውንም አንስቶ በጀርባው አዘለው ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚያ አሳርፈኛን ተደክመሃል የማትበላ የማትጠጣ ስለሆንክ አለው። አባታችን ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሂደህ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባ አዝሎ ወደ ቀደመ ሽማግሌ አድርሶ አብሮ አስቀምጠው። ሶስተኛውንም ሶስተኛውም ተመልሶ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረ። አባታችን ገብረ መንፈስ ቅዱስም እነዚህ አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ መሆናቸውን ገለጡለት፣ የአባቶች አለቃ አብርሃም እንዳየ ማለት ነው። ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። እነዚህ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅ ብልጭታም ሰባት እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምን የሚያልምን መሰለው። ከዚያም ጌታችን አባታችንን አነቃውና መቶ ዓመት ያህል ሥጋህን ሲነድፉህ አጥንቶችህን ሲፍቁህ የኖሩት አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢቱ ላይ ናቸው። ሰባቱ ሊቃነ መላእክትም ይረዱሃል መባረክትን በፊትህ በኋላ ሆነው ይከተሩሃል፣ አለው። የዛን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ተጭኖ በረረ። እነዚህ አጋንንት ወዳሉበት ወረደ። ደመናትንም ከበቧቸው። መላይክትም በእሳት ሰይፍ ተመተሯቸው፣ በመብረቅ ሰይፍም መቷቸው። አመድም ሁነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው ሰባት መቶ እልፍ ከአንድ ሺህ ነበረ። ከዚህ በኋላ ጌታ ክርስቶስ የካዶ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገስታቱና መሳፍንቱ፣ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ አግኝተሃል፣ ግን በርታ ታገስ ብሎ ከዚያ ተወው። በዚያን ጊዜም የአርብ ንጉስ ጣዖት ጣዖታቱን አስይዞ መኳንንቱን፣ ሰራዊቱን አስከትሎ በዚያች ጎዳና ወጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ ንጉሱም አባታችንን ባየ ጊዜ አንተ ጠጉር ለባሽ ምንድን አይነት ሰው ነህ አለው አባታችንም አሁን ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለካሃዲው ንጉስ መለሰለት ንጉሱም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን አለው አባታችንም በሰፊው በሰው ፊት አምንበታለሁ ስለ እኔ በተሰቀለው አላፍረበትም። ስለ እኔ ብቻ የተሰቀለ አይደለም ስለ አንተና ከአንተ ጋራ ስላሉትም ነው እንጂ ንጉስ፣ ወይ የዘላለም ህይወትን ታገኛላችሁ እመኑበት አለው። ንጉሱም ይህንን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱንም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሱና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቅ ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባ ሰባት አርበኞች ጋራ በቁጣ ተነስቶ ያደነቁትና ያመኑትን አንገታቸውን ቆረጠ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። የዚያን ጊዜም ከመብረቅና ከነጎድጓድ ጋራ ታላቅ ንውጽውጽታ ሆነ። ንጉሡም ከሰራዊት ጋር አጠፋው። ከከሃዲውም ንጉስ ጋራ የሞቱት ቁጥራቸው አራት ሺህ እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውን መላእክተ ጽልመት ወደ ስቃይ ሊወስዷቸው ባየ ጊዜ መድኃኒታችንን እነዚህ ስሁታን ማርልኝ፣ ሰው ስሁት እና ከዳተኛ ነውና፣ አቤቱ አንተ ግን ማህሪ ቅርባይ ታጋሽም ነህ አለው። አባታችንም ይህንን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መቶ ያችን ገመድ ቆረጣት። ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቆምህ ወይም በራስህ አለው። በራሴ እቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቁሞ በጥርሶቹም ደንጊያ ነክሶ እስከ ሰላሳ ዓመት ኖረ። አንጀቱና ናላ ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከሰላሳ ዓመታትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እኒያ ሶስት ጊዜ ጠራው፣ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ እያለ ሶስት ጊዜ ጠራው። እርሱም እነሆን ጌታዬ አለ። ጌታችንም እነዚያ ከሃዲዎችን ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ደንጊያ ትቶ ተነሳ። ጥርሱም ተነቅሎ በደንጊያ ተተክሎ ቀረ። ክንፎቹም ተሰተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሆኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ሥልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደህ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሂዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከነርሳቸውም ጋር ሄደ። ከዚህ በኋላም የሚለይበት ቀን በደረሰ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የእድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ። አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላ አለሙ አሜን። የጻድቁ በረከት በሁላችን ላይ ይደርብን አሜን።